አንድ ቀን የቻድ ፕራይም ሚኒስቴር ሳስ ጎበኝ ኢሞሽናል ሆኖ እሳቸው እንደው እናንተ ስለ ነጻ ከኮሎኒ ነጻ ሆኖ መኖርን ትርጉሙ አይገባችሁም፣ ቢኮዝ አታችሁ አታውቁም። ኮሎኒ የሀገር የውስጥ የራሳችን እርስ በርስ የምናደርገው ጭቆና ከኮሎኒ ጋር ማገናኘት አለብን፣ አይገባችሁም። ስለዚህ ማንኛውም የአፍሪካ ሀገር መጥቶ ነጻ አእምሮ ቢያይ ደስ ስለኛል ነው ያሉት። ን ኢንተርቪውም ሰጥቷል። ለምሳሌ የቀድሞ የላይቤሪያ ፕሬዚዳንት ኤለን ሰርሊፍ ጆንሰን ሲጎበኙ እስኪ ጣይቱ አጠገባን ሰኙ የጣይቱ ስቶሪ አይነት ነው ኔ ኢንስፓየር አድርጎ ለዚህ ደረጃ ያበቃኝ ሌሎች መሪዎችም ያው ስለኛ ታሪክ በደንብ ነው እንትን የምሉት እኛ ምን ነገር እኛ ብቻ እንደ ተዋጋን አድርገን አይደለም የምናቀርበው የኛን ዩኒክ ፐርስፔክቲቭ ነው የምናቀርበው። ኦቨር ኦል ያለውን የአዲስ አበባ ለውጥ ሲያዩ ግን በብዛት ማመን ይቸገራሉ።